ሰላም ሰላም፣ ውድና የተከበራችሁ የጄሪ ፋሚሊ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ወደ እናንተ። በቅድሚያ ግን አዲስ ከሆናችሁ ሰብስክራይብ የምትለን በመጫን እንግዲህ ቤተሰብን ይቀላቀሉ፣ እንዲሁም ነባር ከሆናችሁ ደግሞ ላይክ የምትለን በትንም በመጫን እንግዲህ አበረታቱ አበረታቱልኝ እላለሁኝ ጋይሶች። እሺ እንግዲህ ዛሬ እንግዲህ ይኸው እንደምታዩት እዚህ ጋር የማያ ያዘጋጀሁት ወስፋ ላይ እንግዲህ የማደርገው እንግዲህ ግብአቶቹን አዘጋጅቻለሁኝ። ይኸው እዚህ ጋር እንደምታዩት እንግዲህ አረንጓዴና ቀይ ቃሪያ አዘጋጅቻለሁኝ። ከዛም በመቀጠል እዚህ ጋር እንደምታዩት ትንሽዬ ወስላ ትንሽዬ ዝንጅብል ዝንጅብልና ነጭ ሽንኩርት አዘጋጅቻለሁኝ። ከዛም እዚህ ጋር እንደምታዩት ፍልፍል፣ አስወት፣ ብላክ ፔፐር በአራት መሻከልና ጨው አዘጋጀች አለሁኝ ከዛም እንግዲህ እዚህ ጋ እንደምታዩት እንግዲህ አንድ ሽንኩርት አዘጋጅች አለው። እዚ ጋም ደግሞ እንደምታዩት ሁለት ድንች ተቀቅሎ የተዘጋጃለኝ ከዛም ደግሞ እዚ ጋ ጅብ ነው ማለህ ይባላል በአማርኛ እንግዲህ ስሙን። አላውቀውም እስኪ በአማርኛ ምን እንደሆነ ስሙ እንግዲህ ኮሜንት ላይ ያስቀምጡልኝ ጋይሶች። እሺ እንግዲህ ከዚህ ጋር ሁለት ማጂ አዘጋጅቻለሁኝ ይታያቸዋል ብዬ ተስፋ አደርጋለሁኝ። ከኢትዮጵያ የመጣሁት ክኖር ነው ኢትዮጵያ በሄድኩበት ጊዜ ማለት ነው። እሺ እንግዲህ እዚህ ጋር ሁሉ ነገር ግብአቶችን አዘጋጅቻለሁኝ ይታያቸዋል ብዬ ተስፋ አደርጋለሁኝ። እሺ እንግዲህ አሁን በቀጥታ ወደ በሰል ማለትም ሽንኩርት ወደ መክተፍ እንሄዳለን። እንደምታዩት እንግዲህ ሽንኩርቴንን ከትፌ እንግዲህ እያዘጋጀሁኝ ነው ያለሁት። ይኸው ሽንኩርቴንን ከትፌ ወደ አዘጋጀነው ወደ ቃሪያው እናስገባዋለን። ከዛም እንግዲህ ውሃ ነገር ካለው ጠፈፍ እንዲልን እንግዲህ ትንሽ ጋዙን ቅንስ አድርገን እናደርገዋለን። ከዛም በመቀጠል ያዘጋጀነው ትንሽ ዝንጅብልና ቶምማለትቶም ነጭ ሽንኩርት ይቀርታርጉል ነጭ ሽንኩርት እናስገባዋለን አንድ ላይ እናረጓል እናዋህደዋለን። ከዛም እንግዲህ በመቀጠል ያው ትንሽ ብዙ ሳይ እንግዲህ ዘይት እንጨምራለን። ከዛም እንግዲ በትንሹ እንግዲህ ብዙም ጋዛችን እንግዲህ በደንብ መክፈት የለብንም ትንሽ ቀንስ ነው ማድረግ ያለብን እንደምታዩት በዚህ መልኩ እንግዲህ ቀስ እያደረግን እንግዲህ እሳት ወደ ውስጡ እንዲገባ እናረገዋለን ከዛም ቀስ ቀስ እያደረግን እንዳያርብን ትንሽ ሶፋን ጨመር አድርጊያታለሁኝ እና ቀስ እያደረግን እንግዲህ እንደዚህ እያደረግን እናበስሏለን ቃሪያውን ይኸው አሁን ይታያቸዋል ብዬ ተስፋ አደርጋለሁኝ በጣም ነው ከሚገርማችሁ ነገር እኔ በጣም ቃሪያ በጣም ነው ማወዶ። የተፈጨ ቃሪያ በእኛ ሀገር፣ እንግዲህ ይመስለኛል ዳጣ ነው የሚባለው። እኛ እንግዲህ እዚህ ባለንበት እንግዲህ አገር እንግዲህ ያው ሩዝን እንበላ፣ ያው ምግባችን ሩዝ ነው። ያው የዚህ ሀገር እንግዲህ ዋናው ዋናው ነገር ምግባቸው ሩዝ ነው። እንደኛ ሀገር እንደ ዶሮ እንደሚባለው ማለት ነው። እዚህ ሀገር ሩዝ ነው የሚበላው። ሩዝ ሲበላ ደግሞ ያው ማባያ ያስፈልጓል፣ የግድ እኔ በጣም እኔ በእንዲህ መልኩ አድርጌ ነው የማዘጋጀው፣ ለአንድ ሳምንት የሚሆነኝ ማለት ነው ካዘጋጀት በኋላ መቼ ሩዝ ያለ ሰላጣ ያለ ቃሪያ አይበላም። እኔ በጣም ነው በጣም በጣም ጋይሶች፣ በጣም ሞክሩት። እኔ በእንዲህ አድርጌ ባዘጋጀት መልኩት እናንተ እያዘጋጃችሁ ሞክሩት። በጣም ነው የሚጣፍጠው በጣም እና እስቲ የቪዲዮዬን እንግዲህ እስከወደዳችሁት እንግዲህ ኮሜንት ስር ላይ አስቀምጡልኝ። በእንዲህ መልኩ እየሰራችሁ እንግዲህ ሁላችሁም በየቤታችሁ እንግዲህ ሞክሩት። ያላችሁን አስተያየት ኮሜንት ላይ አስፈሩልኝ። ይታያችኋል፣ ከለሩ ራሱ በጣም ነው የሚያምረው። በጣም ለመብላትም ራሱ የሚያጓጓ ነገር ነው። እኔ በጣም በቃ ካልሰራሁኝ እኔ ይሄ ብስባስ ማለት ነው። ቃሪያ ብስባስ ነው በነገራችን ላይ እዚህ ሀገር የሚባለው ቃሪያ፣ የተፈጨ ቃሪያው እንዳጣውን ካልሰራሁኝ በጣም ነው በቃ፣ ምንም በቃ የመብላት ራሱ ፍላጎቱ ራሱ የለኝም። እና ይታያቸዋል። ቀስ አድርገን ወደ ውስጥ እሱ እሳት እንዲገባ ካደረግን በኋላ እንዲበስል ካደረግ ነው በኋላ እንግዲህ ቀስ ትንሽዬ እንዲያደርገን እና በእሱ ቀስ እያደረግን ማለት ነው። ከዛም እንግዲህ በመቀጠል እዚህ ጋር ያዘጋጀናቸው ባህራት ፍልፍል አስወት ባህራት መሸከል እና እጫውን እንጨምራለን። ከዛም በመቀጠል ሁለት ያዘጋጀናቸውን ማጂ ክኖር እናስገባበታለን። እኔ ዋናውን ጨውን ስለጨመርኩኝ ትንሽ ደግሞ በቃ አላለ የሁለት ጣሙ ቆንጆ ሆኖ ጣም እንዲኖረው ሁለት ማጂ ነው። በብዛት ሁል የምጠቀመው እኔ። ከዛም አንድ ከግማሽ ኩባያ ውሃ እናስገባበታለን። እኔ የተጠቀምኩት እንግዲህ ያው እናንተ ቀዝቃዛ ውሃ መጠቀም ትችላላችሁ። እኔ ግን ሞቅ ያለ ውሃ ነው የተጠቀምኩት። አንድ ከግማሽ ተጠቅሜ ያለው ይሄው እንግዲህ። ትንሽ እንግዲህ ፈለቅለቅለቅ እንድትል እንግዲህ ትንሽ ከድኛ ታለሁኝ። መንንጋይ ሰዎች በጣም በጣም ሞክሩት፣ በጣም ቆንጆ ነው። ተመሰግኑኝ ያላችሁ እዚህ ሀገር እንግዲህ በጣም ደስ የሚለው ነገር በቃ ማባያው ቃሪያ ማለትም ዳጣ የተፈጨ ቃሪያ እና ሰላጣ ነው። እንግዲህ ከዚህ ውጭ እንግዲህ ሩዝ እንግዲህ እኔ ቅርታ አድርጉልኝና ነጩን ባዶውን ደስ አይለኝም። እሺ እንግዲህ እሶፋችንን በዚህ መልኩ ዘግተኗል። አሁን ወደ እያዘጋጀነው ወደ መፍጫችን ወደ ጆኩ እያስገባሁት ነው። በእንዲህ መልኩ እንግዲህ ከጨመርኩት በኋላ ወደ ጆካችን እንግዲህ ወደ መፍጫችን ማለት ነው። በደንብ አድርገን ነው የምንፈጨው። ጋይ ጋይሶች ግማሽ ግማሽ እንዳይሆን በደንብ አድርገን እንፈጨዋለን። ይኸው ያዘጋጀነውም ድንችውን ደግሞ እንጨምረዋለን። ከዛም ደግሞ ጅብና ማለሆን እንጨምረዋለን። ከዛም እንግዲህ ሁሉ ነገር ከጨማመርን በኋላ በደንብ አድርገን እንፈጨዋለን። ይኸው ትንሽዬ የወፈረ እንዳይል ትንሽዬ የተወሰነ ውሃ ጨምሬበታለሁ አንድ ግማሽ የሚሆን የሞቀ ማለት ነው። ከዛም በእንዲህ መልኩ እንግዲህ ፍጭት እናደርገዋለን። ይኸው እንደምታዩት እንዴት እንደሚያምር ከለሩ። በነገራችን ላይ እኔ ሁለት አረንጓዴና ቀዩን ቃሪያ ስለጨመርኩ ነው እንጂ እናንተ ሳልሳ መጨመር ትችላላችሁ። እኔ ግን ሁለት አይነት ስለተጠቀምኩኝ ለዛሬ አልተጠቀምኩም ሳልሳውን። ይኸው በእንዲህ መልኩ እንግዲህ ንጹህ በሆነ እቃ ላይ ያው ከቻላችሁ የግላሱን ቢሆን ጥሩ ነው። እኔ ግን የግላሱ ስለሌለኝ ላይ በእንዲህ መልኩ አስገብቼዋለሁ። ያው እንደምታዩት እንግዲህ ጋይሶች እንዴት የሚያምር የሚያምር በቃ አለ አይደለ? በጣም ነው የሚጣፍጠው። በጣም ሁላችሁም እንግዲህ እየሰራችሁ ሞክሩት። ቪዲዮ ውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጋይሶች ለምታደርጉልኝ ነገር ሁሉ እጅግ በጣም በጣም አመሰግናለሁ። ይሄው በእንዲህ መልኩ እንግዲህ አዘጋጅቻለሁ። ሰብስክራይብ ማድረጋችሁን አትርሱ። ጋይሶች በቀጣይ እንግዲህ ቪዲዮ እስከምንገናኝ መልካሙን ሁሉ ለእናንተ